አሰላሙ አለይኩም ወራህመቱላህ ወበረካቱ። ሰላም ጤና ይስጥልን። የየመን ተከታታዮች እንደምናላችሁ። ሁሉ ሰላም ሁሉ መልካም፣ ከኔ ሁሉ ሰላም አልሐምድላ። ዛሬ እስኪ ኢሳም ያው መልስ ለፋኪ ሰጥቷታ ማለት ነው። በጣም የሚገርም ነው ማለት አንዳንድ ጊዜ ግን ምንም ባያፈቅራትም ምንም ማለት የእሷን ስሜት ለመጉዳት የሰጣቸውን የሰጣችውን መልስ ምናምን ትንሽ እውነት አንዳንድ ጊዜ በቃ የእሷን ፍላጎት እንኳን የሆነ በምክር ወይም ደግሞ ስሬስ ሳይሆን አንዳንድ ጊዜ ያለ ፍቅር ማለት እኮ በጣም መጥፎ ነገር ነው እና አኪድ እሱም አሁን በፍቅር ጊዜ ላይ ነው ያለው እና እኔ ሳስበው ሳስበው የተረዳት አልመሰለኝም ኦልሬዲ እሷ ተረዳኝ ነው የምትለው እና ተረዳኝ እንጂ ነው የምትለው። እንግዲህ እንደማያገባት ተስፋ እንድትቆርጥ ነው መሰለኝ እና አነጋገሩ ይሳም ቢሆንም ግን አረ በጣም እንትን ይላል። እስኪ ቪዲዮውን አብረን እንየው። ሲቀጥል ደግሞ አዲስ ሲገናኙ፣ አዲስ ማለት ተቀጣጥረው፣ እንግዲህ ሰላምታ ሊቀያየሩ ሲሉ፣ ያው እሷ እንግዲህ እንደምትወደውን ያህልና አንዳንድ ጊዜ ያው አለ አይደለ? አዲስ ስንገናኝ ሰላምታ እንደምንቀያየር ያው ለማቀፍ ወደፊት ስትሄድ ገፈጥራት ማለት ነው። እንግዲህ እውነት እኔ ሳያት በጣም አሳዘነችኝ። ከምር እንዲህ በሶሻል ሚዲያ ላይ ብቻ አላቅም እኔ። ቪዲዮውን ለመስራት ፈልገውት ይሁን ቀድማ እሷ ናት በነገራችን ፍቅር ይዞኛል ምናምን ብላና እንትን ያለችው ያው። በጣም ብቻ እኔ እንጃ። እስኪ ቪዲዮውን እናብረን እንየው ያው እዚህ ጋር እንግዲህ እንደምታዩት ገፍትሯታል ማለት ነው። እንግዲህ ገፍትሯታል፣ በጣም ልብ ይሰብራል። አንዳንድ ጊዜ ግን የሆነ በቃ ኦልሬዲ፣ እጇን ካልያዛት ሰላምታ እንደው የእሷን ለሷ ፍላጎትን ያህል እንኳን ምን ችግር አለው? የፍላጎትን ያህል እንኳን ያ ለአንድ ቀን መስዋዕት ቢከፍል ምን ችግር አለው? ሰላምታውን ልትለው እንደዚህ መገፍተሩ ምን አስፈላጊ አይደለም። በነገራችን ሀጅ ነብይ ናት ይታወቃል፣ አኪድ ግን ሀጅ ነብይ እንደመሆኗ የሚያህል ልቧን ያለ መስበር፣ በቃ የተወሰነ እጅን ያለ ማስነካት አድርጎ ሰላምታ ቢላት ምን እንጃ። እንደራሴ ብቻ በጣም አሳዘነችኝ፣ ከምር በጣም አሳዘነችኝ። እና ኢሳም ብቻ ስሬስ ሆኖባት ነው መልስ የሰጣት እንዳውም ልታለያይን ነው እንደ አለሽበት እንደ እስከሚል ድረስ ማለት ነው። አረ በጣም እኔ እንጃ እኔ እንደራሴ እውነት የሰጣት መልስ ድጋሜ ከሱ ጋር ለም ቪዲዮ እሱ በሄደበትን እምትሄድ እራሱ አይብዘኝም እና በጣም ወላሂ ብስም ኢላ እኔ በጣም ነው ያዘንኩት ከምር በጣም ነው ያዘዘነች። እና ፋኪ አንዳንድ ጊዜ የሚሆን ነገር ላይ ብትሳተፊ እላለሁኝ። አንዳንድ ጊዜ ሴቶች በጠቅላላ እውቀት እዚህ ጋር እንደው ላይ ምክር ቢሰጣችሁ የወደዳችሁትን ሰው ይፋ እንደወደዳችሁት ግልጽ ከማድረጋችሁ በፊት ያ ሰውዬ ለኔ ይሆናል አይሆንም የሚለውን የጎን በጎን እንትኑን ማጥናት አስፈላጊ ነው። ዝም ብላችሁ መልኩን ወደዳችሁት አቋሙ ወደዳችሁት። በቃ ፍቅር የያዘ የአይን ፍቅር ነው ያዛት እንጂ እውነት ከውስጡ ከውስጥ ፍቅር ይዟት አይመስለኝም። ግን የአይን ፍቅር ይዟታል፣ የአይን ፍቅር ይዟታል። የአይን ፍቅር ደግሞ ኦልሬዲ በእይታ ብቻም ሳይሆን በተግባር ቢያሳያት ደግሞ ትክክለኛ ፍቅር ሊይዛት ይችላል። ግን ይሄ ሰውዬ የኔ ይሆናል የኔ አይሆንም የሚለው ላይ መታሰብ ያለበት ነገር ቢኖር ማለት ነው። ማፍቀር እኮ ማፈቀርና ማፍቀር ያለ ነው። ግን ያ ሰውዬ ያን የምታፈቅሩት ወይም ደግሞ የምታፈቅራት ለእኔ ትሆናለች በጎኗ ምንድን ያለው፣ ለእኔ ይሆናል በጎኑ ምንድን ያለው። ስለዚህ አሁን እሷ እያወቀች ነው። ወላሂ አንዳንድ ጊዜ የአህሙ ጭቡ ነው መሰለኝ እንደዚህ የሚያደርጋት። አህሙ ምስኪን ሰው ነበረ። ወላሂ እንደው እኔ እንጃ አንዳንድ ጊዜ በቃ አልበላ ላይ ያለናል ብለህ የዋህ ሰው ስናገኝ፣ ያው እኛ ያሰብነውን የሚሆንልን ሰው ስናገኝ ያሰብነውን የማናገኝበት ቦታ እንሰማራለን። እንግዲህ አስቡት፣ አህሙ ቁጭ ብድግ እያለላት፣ አሁን ይሄኛው ኢሳም ደግሞ በህይወት እንዳለው ታውቃለች። ቢያንስ ኢክራም ጋር ያለውን ላይፍ እንደሚያሳልፍ ታውቃለች ግን በቃ ምንም ነገር እንዳልሰማችና እንዳላየችና አዲስ ሆና እንደዛ ስትሆን፣ ኒንጃ በነገራችን እየሸቀሉ ነው። እንግዲህ እየሸቀሉ ምንም አይደለም፣ ሽቀላ ይቀጥላል ማለት ነው። እስኪ ላይመንቲዩ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ሀሳብ አስተያየት ካላችሁ በኮሜንት አሳውቁኝ። እንዲሁም እንግዲህ አዳዲስ ቪዲዮዎች እንለቃለን አዳዲስ ቪዲዮ ስንለቅ ኖቲፊኬሽን እንዲመጣላችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ሰብስክራይብ ስታደርጉ የደቡብ ምልክቷን ነክታችሁ ቤተሰብ ሁኑ እላችኋለሁ። ለአብራችሁኝ ቆይታ ከልብ አመሰግናለሁ። ባይ ባይ። ደህና ዋሉልኝ።